ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? መጀመሪያ አይቼ ማለፍ አልችልም። በጣም ጨጓራዬ እያረረ ነው። ግን ለምን? ደግሞ ለምን የምናገረው በቤቴ ነው አይደለ? ለምን ልክልካቸውን ሳላልፍ ለምን አልፋለሁ? ለምን ልክልካቸው ሳልነግራቸው ለምን አልፋለሁ ብዬ ደግሞ እናደዳለሁ፣ እናመጣለሁ እንጂ እኔ ነገር ትቼ ነበር፣ በነገራችን ላይ ማለት ነው። ዝም ማለትን በቃ አይደለ? ምንም ነገር ቢሆን አለመናገር፣ በቃ ማለፍ አለ አይደል ሲሰላቻቸው የተዋሉ አይነት ነገር፣ እኔም ላስብ ነበር ግን ነው አልሆነ። አንዳንድ ቀፋፊዎች፣ ለቃቃሚዎች ማለት ነው ካይሜራስ ወረዱ። አሁንም እሷ አሁንም የስራ ሰው ናት እስቲል ይሄ ነገር እውነት እንኳን ቢሆን እኔ ትላንትም ተናግሬ ያለሁ እውነት እንኳን አሁንም እንዲገባችሁ ነው ደግሜ ደጋግሜ የምናገረው፣ በቃ እንድታስታውሉ እንዲገባችሁ ነው። ይሄ ነገር እውነት እንኳን ቢሆን የምር ግን ሀይሚ ብሩኬን ለመጉዳት አውቀ ያደረገች ነው እንዴ የሚመስላችሁ? እውነት ሀይሚን እንደዚህ ነው የምትገምቷት ወይስ፣ እሷን መጉጃ ወይም ደግሞ እሷን መሳደቢያ ወይም ደግሞ እሷን መጣያ መንገድ አገኘን ብላችሁ ነው? ወይስ የእውነት ለብሩኬ ያስባችሁ ወይም የእውነት ሀይሚ ብሩኬን አውቀ ነው እንዲህ ያደረገችው ለምታስም እስቲ እስቲ እስቲ እስቲ እስቲ እንነጋገር። የብሩኬ የብሩኬ አፍቃሪ ነን ባዮች ስንት ናቸው? እስኪ ንገሩኝ። ከአሁን በፊት እኮ ተነገራችሁ አይደል እንዴ? ተነገራችሁ በግልጽ ብሩኬ ራሱ እኮ ነው እኔና ሀይሚን ለማለየት እኔና ሀይሚን ለማለየት ገንዘብ ተከፍሏል። አስብ ቁም ብላችሁ ይሄ ነገር ሊሆን አይችልም ማለት አይቻልም። ሀይሚ ተገዳስ ቢሆን እስኪ ንገሩኝ። አስፈ ለምንድ ነው ግን የሆነ ችግር ሲፈጠር ዞር ግራ ቀኝ ለምንድ ነው ዞር ዞር ብለን የማናስተውለው? ለምንድ ነው የማናስበው? እንዴት እንደዚህ ልታርግ ከምን እንዴት እንዴ ምንም እኮ የሚያጠራጥር ነገር ቢኖር እኮ ኦኬ ልትሉ ልታስቡ ምንም አልፈርድባችሁም ነበር ግን እኮ እነሱን ለማጣላት እነሱን ለማለየት እነሱን ለማፋጃት ብዙ ስራ እየተሰራ እንደሆነ ታውቃላችሁ። ብዙ ነገር እየተደረገ እንደሆነ ታውቃላችሁ። ሰው ለምንድን ነው ዞርብ ዞር ብለን ግራና ቀኝ እማናየው እማታወቅት? ለምንድን ነው የምር የእነሱ ወዳጅ ከሆናችሁ የምር የሀይምና የብርኪ አድናቂ ደጋፊ ከሆናችሁ ለምንድን ነው ልጅቷን ለመረዳት የማትሞክሩት? ተነስተውባታል። እንደው ያንጠለጥሏታል። አረ፣ ተው ግን ተው። እች ልጅ እኮ ማለት ነው የኛ የታናሽ ታናሻችን እኮ ናት። ለብዙዎቻችን ደግሞ ልጅ ትሆናለች። የኛ የታናሽ ታናሻ እሷን ይሆን ሲጀምርም ማለት ነው ሀይሚን የሚሰርጓት ሰዎች እኔ እግዚአብሔርን ነው ምላችሁ። አይቻለሁ፣ ካሁን ካሁን በፊትም በብዛት የሚሰርጓት በቃ የሆኑ ከፍ ከፍ ያሉ ሰዎች ናቸው። ለምንድን ነው እህቶቼ፣ ለምንድን ነው እንደዚህ የምታደርጉት? ይች ልጅ እኮ ማለት ነው እድሜዋ ከኛ በታች ስራዋና አስተሳሰቧ ከኛ በላይ ከሰው በላይ እኮ ነው ይች ልጅ ልትበረታታ ልትደገፍ ነው እንጂ የምትገባው የሴቶች አርአያ ናት በዚህ እድሜዋ ራሷን ማስተዳደር የቻለች በዚህ እድሜዋ ስለ ህዝብ ማስተማር ስለ ኦዲየንስ ማስተማር አላርን የሆነ የምትለቃቸውን ቪዲዮ እንኳን አይታችሁ ምን አይነት ቅንጭላቷ ሰፊና ትልቅ እንደሆነ እንኳን ተረድታችሁ ይች ልጅ የምር እንደዚህ ናት ወይ ለምንድን ነው እማንረዳት ይቺ ልጅ ልትደገፍ ልትበረታታ እንጂ የእውነት ልትጣል ይገባሉ ወይ? የእውነት እንድትጣል ጠልፎ ለመጣል እሷን መታገል ይገባሉ ወይ? ለዝች ልጅ እቺ ትንሽዬ እንቦቅቅላ ልጅ በዚህ እድሜዋኮ ራሷን ለመቻል እየተፍጨረጨረች ነው። እስኪ እህትሽን እህትህን እስኪ ትናንሾቹ፣ እስኪ ሌሎቹን የአሁኑ ዘመን ወጣቶች እስኪ ተመልከቱ። የትም በዚህ ሰዓት በየጭፈራ ቤቱ ነው የምታያቸው በዚህ ሰአት በየጫት ቤቱ በየሽሻ ቤቱ ነው። እሷ ግን ራሷን ለማስተዳደር ራሷን ለመቻል እየተፍጨረጨረች ነው። በዚች እድሜዋ ማለት ነው። እና ችድር ልትጣል ነው ወይስ ልትበረታታና ልትደግፍ ነው የሚገባው? የምሬ ነው። የምር ትናንትና በቃ ማታ ገስት ላይ ውሸት በውሸት እንደዚህ ዘመጠ ውሸት መሆኑን እናንተ በምን አወቃችሁ? እንዴት አወቃችሁ? የታያችሁ እንዴት አወቃችሁ? ይህ ነገር እውነት ፍራንክ እንኳን ባይሆን እውነት ቢሆንስ በምን አውቃችሁ ነው ውሸት ይዘሽ መጣሽ እያላችሁ የምትለበልቧት? የምሬ ነው ምላችሁ፣ የምር በጣም እኔ መናገር እስኪ ያቅተኝ ድረስ ነው። በቃ እንዴት ወዴት ልሸሽጋት ወዴት ልደብቃት የምልበት አጋጣሚ አለ። አምላኪ ሆይ አሁን እስ ይችል ልጅ እንደሁም ወደ ታብ ቆይ አሁንን ቢሰሩ ምን ችግር አለ? ለምንድን ነው እንደዚህ የሚያደረጓችሁ? ከአሁን በፊት ታስታውሳላችሁ ፕራንክ ሲሰሩ ሀይሚና ብሩኬ ባለፈው ያ ሁለት ወሩ ማለት ነው፣ እንደዛ በሆኑበት ሰዓት እንኳን ብሩኬ ከታረቁ በኋላ ከተስማሙ በኋላ ብሩኬ ወጥቶ ምን ምር ብሎት በቃ፣ እምባቀረሽ እምባቀረሽ የሆነ ንግግር ነው ሲናገር የነበረው። ታውቃላችሁ እምባቀረሽ በቃ ምርር ብሏቸው ሁለቱም፣ በቃ በእኛ ምክንያት አትጣሉ፣ በእኛ መሀል አትግቡ፣ በቃ በእኔ ምክንያት ሀይሚን አትናገሩ፣ በእኔ ምክንያት ቡኪ አትናገሩ አለች። ይቺ ልጅ እሱም ተናገረ በቃ ውሃ ቢወቅጡት እምቦጭ የሆናችሁ ሰዎች እኔ ምን አይነት አይምሮ እንዳላችሁ አላቅም። የምር ምን አይነት አስተሳሰብ እንዳላችሁ ማለት ነው። እንዴ ምን ታርጋችሁ? ይቺ ልጅ ገና ታዳጊና ትደግበት በቃ ይስሩ። ይህም ፕራንክ ተነጋግረው ሊሆን ይችላል እየሰሩ ያሉት ተነጋግረው ነው እንጂ ሀይሚ ብሩኬ እንደዚህ ሲሆን በፍጹም ጥለዋት አትሄድም እቃ ሄጅልኝ እንኳን ቢላት እርግጠኛ ነን ጥለዋት አትሄድም ግን በቃ የሆነ ኬዝ አለ በቃ እኛም ማናቀው እነሱ መስራት በሚፈልጉበት መንገድ ይስሩ በቃ እንዴ ምንድነው እንደዚህ ያዙ ይልቀቁኝ ማለት ምንድነው እንደዚህ እሪ ማለት ዛሬ የምሬ ነው፣ በጣም ስሜታዊ ሆኜ ነው እየተናገርኩ ያለሁት እና እኔ ግን እሷ ደግነቱ ማለት ነው ስድቡንም፣ ዝቅዘቃሁንም፣ ተችቱንም ሁሉንም ነገር ተችለዋለች። ደግነቱ ግን እኔስ በሆን በሷ ቦታ ላይ ብሎ ማሰብ መልካም ነው። እኔስ በሆን በሷ ቦታ ላይ እንዲህ መብቷ ነው፣ በቃ የፈለገችውን መስራት። ብሩኬስ ካልተቃወም ከአሁን በፊት በሰራችሁ ፕራንክ እስካሁን እሱ ካልተቃወማት እኛ ምን ቤት ነን? ምን አገባን እኛ የምንለበለባት እሷን? እንዲህ እኛ ምን አገባን? በቃ እሷ አዎ አንዳንድ ኦዲየንሶች እንደዚህ ያለ በጨዋ መልክ ሀይሚንስ በጨዋ መልክ ለምን እንደዚህ አይነት ፕራንክ አስፈለገ? እንደዚህ አይደረግም እያላችሁ ያላችሁ አላችሁ። እሱ ደግሞ ምንም ማድረግ አይቻልም። በቃ ቪዋቸውን እዩት፣ ሲጣሉና በኖርማል ሰዓት ቪዋቸውን እዩት። እዩላችሁ ማለት በዩቲዩብ ህግ ማለት ነው። የአንድ ሺህ ቪው ልዩነት ቫሌው አለው ውዶቼ፣ ቫሌው አለው የአንድ ሺህ እንኳን አይደለም የ ሀምሳ ሺህ የ ሀያ ሺህ የ ሰላሳ ሺህ የአርባ ሺህ ቪው ይቅርና የአንድ ሺህ ቪው ቫሊው አለው። ስለዚህ ቪዋቸውን ተመልከቱት። ቪዋቸው በኖርማል ሰዓትና እንደዚህ ግርግር ባለበት ሰዓት እዩት ነው ቪዋቸው። ስለዚህ እንደነገርኳችሁ የአንድ ሺህ ቪው ለውጥ ቫሊው አለው ብር ቪዋቸው ከፍ ባለ ቁጥር ሰብስክራይባቸውና ቪዋቸው እየቆጠረ ነው የሚሄደው። ስለዚህ ዝም ብለን ማየት ነው በቃ። ከወደዳችኋቸው እስኪ ጸሎት አድርጉላችሁ። ከወደዳችኋቸው እስኪ ጸልዩላችሁ። የምር የምትወዷቸው ከሆነ ማለት ነው ማሽቃ በጡንትታችሁ